የሰው ነፍስ ያጠፋ ሰው ቻው በዛው ልክ እሱ የሰው ነፍስ ባጠፋው ልክ የሱም ነፍስ ይጠፋል። በሳውዲ ህግ የሰው ነፍስ ከቀጠፍክ ነፍስ ይቀጠፋል። ምንም ጥያቄ የለውም። ይሄ ህግ ነው፣ የሀገሪቷ ህግ ነው። የሀገሪቷን ህግ ተወውና የሀገሪቷ ህግ መሆን ያለበት ህግ ነው። ጀመር የሰው ነፍስ ያጠፋ ያው እሱም ይጠፋል። በእኛም ሀገር ቢተገበር ዛሬ ላይ ይሄን ሁሉ ሴት እየተደፈረ በጠራራ ፀሀይ ጉድጓድ ውስጥ እሺ። ሰላሙ አሌይኩም እንዴ ናችሁ? ሁሉ ሰላም፣ ሁሉ መልካም። እንግዲህ ወንድም ናእህቶቼ ራሳችሁን ጠብቁ። አሁን ላይ በዚህ በተገደለው ልጅ ሰውዬ ታፍትሹ እንደምታዩት ከባድ ነው ከምነግራችሁ በላይ ማለት ነው። ሰሞኑን በጣም እየተያዘ ነው ይህን ሁለት ቀን ሴትም ወንዱም እያፈሱ እስር ቤት ነው እያስገቧቸው ያሉት ማለት ነው። እንደምታዩት ተፍትሽ በጣም ከባድ ነው። ራሳችሁን ጠብቁ። እንግዲህ አሁን ላይ ማለት በጣም ከባድ ነው። ተያዛችሁ ማለት አሁንም እንደዚህ ህጉ ከብዷል። ሁለተኛም እንደዚህ ሰው ተገሏል። እስር ቤት ቶሎ ወደ ሀገራችሁ መምጫም ትንስክ ሊከብድ ይችላል ማለት ነው። ራሳችሁን ጠብቁ ስላችሁ ነው። ምክንያቱም አንዳንድ ዝርክርክ መስሪያ ያሳጠሰውናል ማለት ነው። ምክንያቱም እንደምታዩት ነው። ለዓላማ የወጣ ሰው ይሄን ያደርጋል ብላችሁ ታስባላችሁ? ለዓላማ አንድ ሰው ተወጣ እንደዚህ ማድረግ ምን ይሉታል? ይዋቸው ይቀላለዱ ነበር ፊት እንደምታዩቸው ማለት ነው። ይቀላለዳሉ ከዛ በኋላ አፈር አስበላው ማለት ነው። ከዛ በኋላ ይሄም እስከኛው ተዳዳፈን ራሱም ህይወቱን ተቀጥፎ የኛም ህይወት መስራት መስራችን አጣን ማለት ነው። ተመልከቱ። አሁን ላይ ሴቶችም ወንዶችም በመኪና የምትሄዱ ተጠንቀቁ። በመኪና እንዳትሄዱ አሁን ላይ ማለት ነው። ሾርጣ አለ ብላችሁ አትሳፈሩ። አትራዝሙት፣ ቀጠሮም ካላችሁ እንደዛ አድርጉ እና እንደምታዩት ነው። አንዳንድ አላማ ቢስ የእኛን አላሰራም ብሎ ቆርጦ ተነስተዋል። ይሄ አላማ ነው። ይሄ በቃ እኔ እንገራችሁ ሰውየው አስር ቢበድለው አላማ ካለው አላማ ቢስ ሆኖ እንጂ አላማ ታለው አስ ማሰቢያ ቅንጭላት ካለው እንደዚህ አያደረግም። ድንበር ላይ ነው ደግሞ የሚሰራው ልጁ ህገ ወጥ ነው። ድንበር ላይ ነው፣ መሳሪያ ለራሱ ታጣቂ ነው ልጁ ማለት ነው። ባለየ ነው ልጁ የምሬ ነው። እኔ ብቻ እንዳይደብራችሁ እንጂ አንዳንድ ልጆች ይሄ አገራችን መጥቶ የሚጠቅም ልጅ አይመስለኝም። ምክንያቱም አሳቢ አርቆ አይስብም፣ በጣም የተመታ ነው እና ይገርማል። እኔ ተናድጄ ያለሁ በጣም ምክንያቱም እንደዚህ በጣም ወንድሞቻችን እየታፈሱ ነው፣ አሁን ላይ በጣም እየታሰሩ ስለሆነ በዚህ በልጅ ምክንያት ነው። ህጋዊ ወረቀት ያለሽ የለሽ የማይሉ አሁን እየታሰሩ ነው ሀበሻ። አሁን ብቻ አሁን ላይ ምናልባት አረቦቹ መሰላችሁ በነሱ ሚዲያ ገብታችሁ ብታዩ ማለት ነው ሴቶቹ ልጆቻችንን ያርዳሉ ወንዶቹ ደግሞ ባሎቻችንን፣ ወንድሞቻችንን፣ ዘመድ አዝማዶቻችንን ይገሉብናል እያሉ ነው አሁን ሚዲያ ግቡማ፣ ሚዲያ ላይ ፌስቡክም፣ ቲክቶክም እንደሱ የእነሱ ሚዲያ ላይ ብትገቡ ማለት ነው። እና ይሄ ደግሞ አንድ ፌመስ ነው ሰውዬው፣ ይሄ ሟች ሰውዬ ማለት ነው። ሁለተኛ ሀብታም ነው። ስለዚህ ነው በጣም የከበደው። ለዛም ሳይሆን በቃ ዜግነታቸው የሌላ ሀገር ሰው ሲገልብን፣ እኛም እንዴት እንሆናለን? እንኳን ነሱ እንኳን ነሱ ሙስሊም ሀገር እንኳን እኛ ጋር እኛ ጋር እንዴት ነው የእኛን ህዝብ፣ ሌላ ሀገር ህዝብ ቢገልብን እንዴት እንሆናለን? በራሳችን ማሰብ ነው እና ከባድ ነው። ራሳችሁን ጠብቁ ወንድምናቶች፣ በጣም አረቦች ጋር አልትቃለዱም፣ ምንም አልትቃለዱ። በቃ ስራና ስራችሁ ብቻ ስራና ስራችሁን ትሰራላችሁ፣ ገንዘባችሁን ትቀበላላችሁ፣ አለቀ። እናንተ ታርጌት ማድረግ ያለባችሁ ገንዘባችሁ ላይ ብቻ ነው። ገንዘባችሁን ይስጣችሁ፣ አታብዙባቸው። ደግሞ ማለት አታብዙ ስላችሁ ደሞዝ እነሱ ላይ የወር ከ15 ቀን ትሰጧቸዋላችሁ፣ የወሩን ማለት ነው። አስራ አምስት ቀን ትሰጧላችኋል። አልሰጥም ካላችሁ ስራ መቀየር አለቀን የሁለት ወር፣ የሶስት ወር እያስረዝማችሁ፣ እናንተም ታለቅሳላችሁ። ከዛ በኋላ አልሰጥም ሰዋችሁ፣ እንደዚህ ሸይጧን በመሀላችሁ ይገባል። ራሳችሁን ማጥፋትም፣ እስር ቤትም፣ ሰው ማጥፋትም ትደርሳላችሁ ማለት ነው። ሰይዛት በቃ ማድረግ ያለባችሁ እንደዚያ ነው። እና ራሳችሁን ጠብቁ የመዳም ቁመት በተለይ አንዳንድ ቤተሰቦቻችሁን እየቀየራችሁም ስላላችሁ ማለት ነው። አሁን እስር ቤት ገባችሁ ማለት ከባድ ነው። አሁን ቶሎም መሳፈር ለራሱ ያዳግታል እኔ ንገራችሁ አሁን ላይ ማለት ነው። ምክንያቱም እንደዚህ ኢትዮጵያ ላይ ጨካኝ ነው የሚሆኑት በጣም ጨካኝ ናቸው። ከዛ በላይም ይብሱብናል። እና ወንድም ናቶች ራሳችሁን ጠብቁ ለአላማ የወጣችሁትን እያሰናከሉ ነው አንዳንዶች አረመኔ ልጆች ማለት ነው። እና እንግዲህ የሳኡዲ ህግ ብሬክስ እንዳለው ትክክል ነው። የሰው ህይወት ቀጠፍክ ማለት የራስህን ቀጠፍክ ማለት ነው። ራስህን እንደማጥፋት ነው። ያውም በአሰቃቂ ሁኔታ ልትሰቀልም ትችላለህ። እንኳን በጥይት አደለም ይመታ ልትሰቀል ትችላለህ። ገመድ አዘጋጅቶ ማለት ነው። ህግን ህግ ነው በቃ ይሄ እኛ አገር ላይ ለራሱ ቢተገበር ወላሂ እኔ ትክክለኛ ትክክለኛ ነገር ነው። ምክንያቱም አሁን ላይ አሁን በቅርብ ደሴ የተደፈረች አንድ ልጅ ቧንቧ ማለት ነው ተደፈረች፣ ተጣለች። ምክንያቱም ህግ ዝርክርክ ነው በቃ ህጉ ማለት ነው ሰው እንደፈለገ ወጥቶ አይገባም። ሲፈልግ ይገላል፣ ሲፈልግ ይደበድባል። ከዛ በኋላ እሱ የእናቱን እንጀራ ይበላል። ደብዳቤውም ገዳዩ አለቀ። እኛ ገር ህግ እንደዛ ነው። የሰው ህይወት የሚረክሰው ለዛ ነው። ከዛ ግን ለሳዑዲ የሰረቀ እጁ ቢቆረጥ የገደለ ቢገደል ምን ይጠቅማል? የገደለ ሰው የገደለ ሰው እኮ እንኳን አዱን አይደለም አሄራም ይቀጣል አይደል? በቃ የገደለ ይገደል የሰረቀ እጁ ቢቆረጥ አለቀ። ይሄ ነው ህግ ህግ ይሄ ነው፣ አንደኛ ትክክለኛ ህግ አገራችንም ነው። ሰልፍ ወጥተን እናስደርገዋለን ይህን ነገር ማለት ነው፣ ግድ ነው። አሁን አገራችን ላይ የሆነ ሰው ተገደለ ምንድነው? ዘመድ አዝማዱ ተነስቶ ቂም ማንሳት ደማችን እናወጣለን ነው የሚባለው አይደል? ግን መንግስት ሳያት የገለዋል፣ እራሱ በቃ እንደዚህ ህዝብ አይጨፋጨፍም። ደም እናወጣለን እያለ እህቱም ወንድሙ አጠቃላይ ቤተሰብ አያልቅም። መንግስት እራሱ ይጨርሰዋል በቃ። ይሄ እንደዛ ነው ትክክለኛ አሰራር። የሳውዲ አሰራር ይመቸኛል። ሁላችንም ይመቸናል። እና ራሳችሁን ጠብቁ። ወንድምና አቶቼ በያላችሁበት ሰላምታዬ ሰላምታዬ ይደርሳችሁ። መልካም ስራ ይሆንላችሁ። ወታችሁ ገብታችሁ ወታችሁ ገብታችሁ ምሰሩ ያድርጋችሁ። በቃ አላድን እንደዚህ ተጨናንቃችሁ ምሰሩ። ገንዘብ በጣም ይከብዳል። አረቦች አሁን ላይ በጣም ይከፋሉ። በዚህም ተነስተው ማለት ነው። እና ሁላችሁም ራሳችሁን እየጠበቃችሁ የሰራችሁት ይበርክትላችሁ። ሁላችሁ አመሰግናለሁኝ። ቻው፣ ደህና ሁሉ። ቀጣይ ቪዲዮ ውስጥ ምንገናኝ ድረስ መልካም ስራ ይሆንላችሁ።